ስለ ምትከታተሉኝ አመሰግናለሁ። አሁን የማቀርብላቸው ዛሬ ንግግሮች እና አጫጭር ንግግሮች በጣም አስፈላጊ ሆኑ መግባቢያ ቃላቶችን ነው የምናገረው ማስተምረው። ዛሬ የምንማረው እነኚህ መግባቢያ ቃላቶች ሁሌም የምንገለገልባቸው በብዙ፣ በገበያ ቦታዎች ለመግዛት ስንሄድ፣ ከሰዎች ጋር አቶቢስ ለመያዝ ስንፈልግ፣ በአቶቢስ ለመያዝ ለአንዳንድ ነገር ይጠቅሙናል ማለት ነው እና መሰረታዊ ነገሮች ናቸው። በጣም አስፈላጊ ቃላቶች ስለሆኑ አረፍተ ነገሮች ስለሆኑ እነዚህን አረፍተ ነገሮች ብዙ ጊዜ እንጠቀማቸዋለን። ስለዚህ በማናቸውም አጋጣሚ እስራኤል ውስጥ የምትኖሩ ሰዎችም ከእስራኤል ወደ እስራኤል ለመሄድ የምታስቡ ሰዎችም ቋንቋውን ማወቅ የምትፈልጉ ሰዎችም ይህንን ማወቅ አለባቸው ማለት ነው እና ቋንቋው በጣም ቀላል ነው ደስ የሚል ቋንቋ ነው እና በዚህ መልኩ እንማራለን ማለት ነው። ትርጉሙም በደንብ እየነገርኳቸው ሄዳለሁ። ንግግር ማለት ሲሃ ነው። ሲሃ ንግግር ማለት ነው። ሲሃ ንግግር፣ ሲሃ ንግግር፣ ሲሃ ንግግር። አሁን ንግግርን ስንጀምር ሸሎም ነው የምንለው። ሸሎም ማለት ሰላም ማለት ነው። በእኛ ሰላም ሰላም እንደሚባለው በነሱ ሸሎም ይባላል ማለት ነው። አኒ ማለት እኔ ማለት ነው። ሮፄ ማለት እፈልጋለሁ ማለት ነው። ሊክኖት መግዛት ማለት ነው። አግቫኒያ ማለት ቲማቲም ማለት ነው። አግባኒያ ማለት ቲማቲም ማለት ነው። አኒ ሮጼ ሊክኖት አግባኒያ። አኔ ሮጼ ሊክኖት አግባኒያ። ሮፄ ማለት መፈለግ ፈልጋለሁ፣ እኔ ቲማቲም ለመግዛት ፈልጋለሁ ነው። መግዛት ማለት ሊክኖት ማለት ነው። ሮጼ ማለት ፈልጋለሁ ማለት ነው። አኒ ማለት እኔ ማለት ነው። አግባኒያ ማለት ደግሞ ቲማቲም ማለት ነው። አኒ ሮፄ ሊክኖት አግባኒያ፣ ቲማቲም መግዛት ፈልጋለሁ። አኒ ሮፄ ሊክኖት ከርቲስ ማለት ነው። ሮፄ ማለት እፈልጋለሁ ማለት ነው። ሊክኖት ማለት መግዛት ማለት ነው። ከርቲስ ማለት ነው። የአቶ ቤስ ካርድ ሮፄ ሊክኖት ከርቲስ የባስ ካርድ ልገዛ ፈልጋለሁ ብላችሁ ተጠን ትናገራላችሁ ማለት ነው። ከዛ ሲወስዷችሁ ከማዜው ሌ ትላላችሁ። ከማዜው ሌ ስንት ነው ማለት ነው። ከማዜው ሌ ከማዜው ሌ ማለት ስንት ነው ማለት ነው። ከማ ዜ ከማ ስንት ይሄ ወይ ማለት ዋጋ የዚህ ዋጋ ስንት ነው ማለት ነው። ከማዜው ሌ ከዛ ሲነግራችሁ ኤስሪም ሸክል ቃላችሁ። ኤስሪም ሸክል ቃላችሁ የሚናገረውን ሲነግራችሁ እናንተም ብሩን ታወጡና ኢኔ ትሎትና ተሰጡት አላችሁ። ስሰጡት ብሩ ትልቅ ብር ስሰጡ ከሰጣችሁ ላ ኬሴፍ ከታን ይላሉ። ላ ኬሴፍ ከታን ብሎ ይጠይቃሉ። ትንሽ ገንዘብ የለው መልስ ደግሞ ኤንሊ ኤን ማለት የለኝም ማለት ነው። ኤን ማለት የለም ማለት ነው። ኖ ማለት ነው። ኤን ማለት የለም ማለት ነው። የለኝም የሚል ለመጨመር ሊ፣ ሊ ኤን ሊ ቃል የለኝም ማለት ነው። ከሴፍ ከታን ትንሽ ገንዘብ የለኝም ማለት ነው። ኦድ ተፑህ በባናና ተፑህ፣ ኦድ ማለት በተጨማሪ፣ በጨማሪ ተፑህ ማለት አፕል ነው። ቨ ባናና አቡህ በማለት እና ማለት ነው። ባናና ደግሞ ባናና ነው። ብርቱካን ሙዝ ማለት ነው። ኦኬ ኦድ ተፑህ በባናና ማለት ተፑህ ማለት ኦድ ተጨማሪ ተፑህ አፕል እና ሙዝ እፈልጋለሁ ማለት ነው። ሙዝ ነው ባናና ማለት። ቴንሊ ኦዴፍ ትላላችሁ። ቴንሊ ኦዴፍ ቴንሊ ኦዴፍ ቴንሊ ኦዴፍ ቴን ሊ ማለት ጊቭ ሚ ማለት ነው፣ ስጠኝ ማለት ነው። ኦዴፍ ማለት መልስ ማለት ነው። መልስ ስጠኝ። ቴን ማለት ስጠኝ ነው። ሊ ስጥ ስጥ፣ ለማለት ስጠኝ ለማለት ቴን ሊ ቴን ሊ ኦዴፍ፣ ስጠኝ መልስ ስጠኝ ትላላችሁ። ከዛ እሱ መልስ ሲሰጣችሁ ሌላ ነገር ሲናገር የሚናገር ከሆነ ማትችሉት ቋንቋ ስሊሃ ትላላችሁ። ስሊሃ አኒ መደበር ክሳት ብሪት። ስሊሃ አኒ መደበር ክሳት ብሪት ትንሽ ትንሽ እብራይስጥ እናገራለሁ። ስሊካ ማለት ይቅርታ ማለት ነው። አኒ ማለት እኔ ማለት ነው። ሚደበር ማለት የምናገረው ነው። ክሳት ኤብሪት ክሳት ማለት ትንሽ እብራይስጥ እናገራለሁ። በሜት ሲላቸው፣ ኬን በሜት እውነት ሲላቸው አዎ ትላላቸው። ኬን ማለት አዎ ማለት ነው። ከዛ በኋላ አዎ ካላቸው በኋላ አታ የሆል ሊደበር ኢንግሊት ትሉጠላቸው። አታ የሆል ሊደበር ኢንግሊት አንተ እንግሊዘኛ መናገር ትችላለህ። አታ ማለት አንተ ማለት ነው። የሆል ትችላለህ ማለት ነው። ሊደበር መናገር ማለት ነው። ማ እንግሊዘኛ መናገር ትችላለህ። እንግሊዘኛ ስለምትችሉ ማለት ነው። ከዛ ምን ይላል እሱ፣ ኬን ካለ ትናገራላችሁ ማለት ነው። ከዛ ካልቻለ ደግሞ በእብራይስጡ ተቀጥላላችሁ። ኤፍ ኦ ምሳዳ ወደ ምግብ ቤት ነው። ምሳዳ ማለት ሬስቶራንት ማለት ነው። ከእንግሊዘኛ ሬስቶራንት በአማርኛም ይባላል። ኤፍ ኦ ምሳዳ ምግብ ቤት ወይም ሬስቶራንት ሌት ነው ብላችሁ ተጠይቃላችሁ። ሻም ካላችሁ እዛ ጋ ካላችሁ ችግር የለውም። ሻም ማለት እዛ ማለት ነው። ማሻ ካላላችሁ ስንት ሰዓት ነው አሁን ሳት ተጠይቃላችሁ። እሱም ያስፈልጋል ማለት ነው። ቁጥሮችን ታጠናና ጠና ለሆነ ወደዚህ ወደፊት። ኤፎ ታህናት አውቶቡስ የአውቶቡስ ፌርማታየት ጋ ነው ብላችሁ ተጠይቃላችሁ። ኤፎ ማለት የት ነው ማለት ነው።

የተደረክ ማለት መንገዱን ለመርካዝ፣ ለሲቲ ሴንተር፣ ለሲቲ ሴንተር ያለው መንገድ ወደ ዘለን አሳየኝ። ይህም ይባላል ቦታ ሲጠሩ ማለት ነው። በበከሻ በበከሻ፣ ታክሌ ክሳት። በበከሻ ማለት እባክህ ማለት ነው። ታክሌ ማለት ጠብቀይ ማለት ነው። ክሳት ማለት ትንሽ ማለት ነው። በበከሻ ታክሌ ክሳት፣ እባክህ ትንሽ ጠብቀይ ማለት ነው። ታክሌ በበከሻ ታክሌ ክሳት በወከሻ ይህ ፖላይት ንግግር ነው። በወከሻ ታክል ክሰዓት በክ ትንሽ ጠብቀኝ፣ ይጠብቃል ማለት ነው። አብራችሁ ለማሳየት ማለት አኔ ኦሌህ ትካ ለእቃዎች ለመግዛት ወደዚያ ከአንተ ጋር ሄዳለሁ፣ ወደ ሲቲ ሴንተር ማለት ነው። አኔ ኦሌህ ለፍግሻ ላናተወሌህ ካላችሁ፣ አኔ ኦሌህ ለፍግሻ ኦሌህ ነው የሚባለው። ላናተወሌህ ካላችሁ፣ አኔ ኦሌህ ለፍግሻ፣ አኔ ኦሌህ ለፍግሻ። ለአፖይንትመንት ቀጠሮ አለኝ፣ ወደ ቀጠሮ እየሄድኩ ነው ትላለች። ቀጠሮ ካለባችሁ ማለት ነው ስትነጋገሩ ሀርሸሽ ሊ ሊረተዜት ያላያቸው ነገር ከሆነ የማታውቁት ነገር ከሆነ ሀርሾን የመጀመሪያ ጊዜ ነው። ሀርሾን ሽ ማለት የመጀመሪያ ነው። ሮተዝ ማለት ማለት በዛ በእንግሊዝኛው ኢንዴፊኒት ና ኢንዴፊኒት አርቲክልስ የሚባላለ ሃ ማለት ኢንዴፊኒት አርቲክልስ ዘ ማለት ነው። አት ማለት ደግሞ ኤት ማለት እንደ ኤ ነው የሚቆጠረው። ደፍኔት አርቲክልስ ነው ኢንደፍኔት፣ ይሄ ደፍኔት አርቲክልስ ማለት ነው። ስለዚህ አርሾን ሽሊ ሊርኦት ማየቴ የመጀመሪያ ነው እንላለን ማለት ነው። ከዛ ስንጨርስ ምን ላል ኒትሬ በሸቡባ። ኒትሬ ማለት ሊህ ማለት ነው። ሚቀጥለው ሳምንት እንገናኛለን ማለት ሲዩ እንደማለት ነው ሲዩ በሸቧባ በሸቧባ፣ ኔክስት ዊክ ማለት ነው። ኔክስት ዊክ እንደማለት ነው። ይህንን ይመስላል። ትርጉሞቻቸውን በደንብ አሁን የተናገርኳቸውን ቃላቶች እየደጋገማቸው ያዳምጣቸው፣ ያዳምጣቸው፣ ያዳምጣቸው በደንብ መግባባት ትችላላቸው ማለት ነው። ወደ እስራኤል መሄድ የምትፈልጉ ሰዎች፣ እስራኤል የምትኖሩ ሰዎች፣ ቋንቋ መማር የምትፈልጉ ሰዎች፣ ማወቅ የምትፈልጉ ሰዎች ይህን በደብ ማጥናት አለባቸው ማለት ነው። ይጠቅማል። ህብሪ ቋንቋን በደንብ ለማወቅ የምትፈልጉ መግባባት የምትፈልጉ ሰዎች በጣም ይጠቅማል። ና ተጠቀሙበት። ነው ምለው ስላዳምጣችሁ አመሰግናለው። ዛሬ ትምህርታችን በዚህ እንጨርሳለን። ያው ማዳመጥ ከዛ በኋላ መናገር ነው ዋና ዋናው ትልቁ ነገር በጠቅላላ ያለውን እዚህ ላይ የተጻፈውን ትርጉም ያለው ቃል ማለት ነው። እና ትርጉሙን በአማርኛ አልጽፍም ከዚህ በኋላ አማርኛ መጽሐፍ ሰነፍ ነው የሚያደርገው። ስለዚህ እናንተ እያነበባችሁ ትርጉሙን እያገባችሁ እያነበባችሁ ስታነቡት ትርጉሙ እየገባችሁ ይሄዳል ማለት ነው። እንደዚህ ነው መማር ያለብን ማለት ነው። እና ትርጉም ከዚህ በኋላ አይጻፍም እንደዚህ አንዳንድ ቃላት ሲሆኑ ብቻ ቃላት የምንጽፍ ጊዜ ሲሆን የምናወዳደራቸው ነገሮች እና ቃላቶች ሲሆኑ ብቻ ስሞችን ምኖችን ስናወዳደር እንጽፋለን። ትርጉሞችን ትርጉም ያላቸው ነገሮች በስሞች በአረፍተ ነገሮች። ከዛ ውጭ ግን እንደዚህ መግባቢያ ኮንቨርሴሽን ላይ ትርጉማቸውን አንጽፍም። በእውነት መጽሐፍም ያለበትም። ስለዚህ እያነበባቸው ወደ አረፍተ ነገሮች ነው እየገባን ያለ ነው። ወደፊት መጽሐፍ እንጀምራለን፣ በዛው ወደ ውስጥ ገባ ብለን አሁን የተማራችሁትን መደጋገሙ ነው ትልቁ ነገርና የተማራችሁትን ደጋግሞ ከደጋገማችሁ ቀላል ነው። መደጋገም ነው። እንግሊዝኛ ላይ ምን ይላሉ? ዘ ኦንሊ ቲንግ ዛት ሜክስ ዩ ፐርፌክት ኢዝ ፕራክቲስ ይላሉ። እና ሁሌ ጎበዝ ሊያደረግ የሚችለው መለማመድ ነው። ሁሌ መደጋገም፣ መደጋገም፣ መደጋገም ከዛ በኋላ ጎበዝ ያደርጋል በቋንቋ። ስለዚህ ደጋግማችሁ በሉ፣ ተደጋግማችሁ ይሁት። ከዛ ቀላል ነው፣ ይገባችኋል ማለት ነው። እና ዛሬ ላይ እና ነገ ላይ ተነገ ወዲያ ላይ ያለው ይለያያል ስለዚህ ወደፊት የምንከልሳቸዋለን እና ይህም መከለሳችን አይቀርም። ለምንከልሳቸው ችግር የለው። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሆን። በሚቀጥለው ጊዜ አስራ ስምንት ስለ ስሞች መልሰን እንማራለን ማለት ነው። ስለነበረን ጊዜ አመሰግናለው። ስለ አዳመጣችን የሚያማ አመሰግናለው። እቺ የንግግር ክፍሎች ናቸው፣ ንግግሮች ናቸው። ኮንቨርሴሽን ይባላል። ሲካ ነበሩ በእብራይስጥ ሲሃ በእንግሊዝኛ ኮንቨርሴሽን ነው የሚባለው። ይህንን ሲሃ እየተማማርን እንሄዳለን ማለት ነው። ገና ማአት ሲሃዎችን አመጣለሁ ማለት ሆስፒታል ሲኬድ ምን እንደሚባል ከዶክተር ጋር ለመግባባት ወደፊት በደንብ እያደረግን እንነጋገራቸዋለን። እነህም ዋና ዋናዎቹን መጀመሪያ ሁን መያዝ ያለባቸው መያዝ ያለባቸው ስሞቹን እንድትይዟቸው ነው። ልፍኮሽ ብግሻ ማለት አፖይንትመንት ማለት ነው። ምን ብላቸው ክንዮት ማለት ሊክኖት ማለትም፣ ለክንዮትም ሊክኖትም ሁለቱም አንድ ናቸው ለውጥ ያላቸው። ስለዚህ እነዚህን ቃላቶች ለምን ምን እንዳለ ወደፊት ስለምንማራቸው እየተማርናቸው ስለምንሄድ ያው የገባቸው ይሄዳል ማለት ነው። እና አያስጨንቅም፣ ቋንቋው ቀላል ነው። እስካሁን የተማር ነው እርግጠኛ ነኝ፣ እንደገባቸው እርግጠኛ ነኝ። ስለነበረን ጊዜ አመሰግናለሁ። በቀጣይ በክፍል አስራ ስምንት ስለ ስሞች እንማራለን። ስለ ስሞች እንነጋገራለን ማለት ነው እና ስለ ስሞች የሚነገሩት ነገሮች በጠቅላላ ብዙዎቹን ተመልክቻለሁ። እዛ በነበርኩበት ሰት ኖሬ ስላየሁት ብዙ ሰዎች የሚሳሳቱት በስሞች እና በእንትኖች ስለዚህ፣ በግሶች እና በስሞች ላይ ነው የሚሳሳቱት። በቨርብ እና በናውን ላይ ነው ስህተት የሚፈጠረው፣ እና እነኚህን ናውኖች እና በደንብ ከገባ ስም ከደንብ የሰው ከገባው ከዛ ቨርቦችን የቨርብ አጠቃቀም የጊዜ ጊዜያት አጠቃቀማቸው ከተገነዘበ ቋንቋው ፐርፌክት ይሆናል፣ ምንም የሚቸገረው ነገር አይኖረም። እብራይስጥ ስለዚህ እብራይስጥ ከባድ አይደለም። መለማመድ ነው። ከተለማመዳችሁት ቀላል ነው ብዬ ነው የማስበው። እብራይስጥ ቋንቋ መርቶ ተለማመዱ፣ አጥኑት። ስለነበረን ጊዜ አመሰግናለሁ። ሼር፣ ሰብስክራይብ እና ላይክ እና ኮሜንት ማድረጉን አትርሱ። አመሰግናለሁ ስለነበረ ጊዜ አመሰግናለሁ።